አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድ እና የተከበረች ውድ ቻናል ቤተሰቦች፣ ሰላም ጤና ይስጥልኝ። እንዴት ናችሁ? ከነገር ሁሉ ሰላም ሎ መልካም ነው። እንዴት ናችሁልኝ? ዛሬ ያው እንደምታዩት እንግዲህ ከረመዳን በኋላ ያለን የቤት ጽዳት ይሆናል ማለት ነው። እንደምታዩት እንግዲህ ረመዳን ሲገባ ቤት ይጸዳል፣ ሲወጣም ልክ እንደዛው ማለት ነው። እዚህ ጋር እንግዲህ እንደዚህ ነበር የምንፈርሸው ምናምን ከዛን ይሄንን ፍራሽን ምናምን አነሳስቼ አጸዳለሁኝ ማለት ነው። ከዛ በአንድ ነው የማደርገው ፍራሹን ምክንያቱም ቤቴ በጣም በጣም በጣም ሰፊ ስለሆነ ማለት ነው። በጣም ሰፊ ነው በነገራችን ላይ አልሐምድሊላህ ረብል አለሚን። እስከ ዛሬ እንግዲህ ያው በስፋቱ ምክንያት ያው ላሌላ አይነነስ እንዳትበሉ ብዬ ነው ያላነሳሁት እና ወይም ቪዲዮ ያለቀኩት ማለት ነው። ያው እንደምታዩት ዛሬ ግን ፉን ፉን ፉን ፉን እያልኩ ነው ማለት ነው፣ እንደምታዩት እያጸዳዳኝ ነው። ድምላይቱን ምናምን አነሳሳሁትኝ። እዚህ ጋር ደግሞ ይቺ ቦርሳ ማለት ነው በጣም ተሳዝነኝ። ከዱባይ እየመጣች ቦርሳ ናት፣ ግን በጣም ምንም ሳልጠቀምባት ነው እንደዚህ የሆነችው ማለት ነው። ምንም ጥቅም ላይ አልዋለችም ተላልጣ ውድቃለች። እዚህ ጋር ሰቅሰቅ እያደረኩኝ ደግሞ እየጠራረኩኝ ነው። በነገራችን ላይ ከጀመርኩ በኋላ ነው ቪዲዮ ትዝ ያለኝ ማለት ነው። ቤት ውስጥ ብዙም ትዝ ብሎ ያቅም ነገሩ ቪዲዮ እየሰራውኝ አይደለም። ግን አሁን ትዝ ሲለኝ እስኪ ልቅረጸው ብዬ ነው ማለት ነው። እዚህ ጋር እንደምታየት ጠረግረግ አድርጌ። በነገራችን ላይ አልሐምዱላ፣ ሰው ውሎ መግቢያ ካገኘ ቤት አልሐምዱላ ነው። እኔ ዝም ብዬ ነው እንደዚህ ያልኳችሁ ማለት ነው። እንደምታዩት እንግዲህ እዚህ ጋር እየወለወልኩኝ ነው። በአቅማ መሆኑ ያመላት እንግዲህ፣ እንደዚህ ከወለወልኩኝ በኋላ ፈርሸዋለኝ ማለት ነው። በዚህ በኩል ግን ያልተቀረጸው አልጋውን ነው። በወዲህ በኩል ያለ ሌላ ክላስ ማለት ነው። ሰምታችኋል እንግዲህ መኝታ ቤቱን ነው ማሳያችሁ፣ በቀጣይ ማለት ነው። አሁን ላይ ይሄንን በእንዲህ መልኩ አድርጌ ላነጥፈው ነው ማለት ነው። አይታይም እያልኩ ነው። እች በርሳሁን መነሳት ወያል ጥላት ዝም ብዬ ጎጃረኳት ማለት ነው። የሆነ እንዚ አድርጌ አነጣጥፌ ጠረቅረቅ አርገና ነጣጠፍን ፈራርሽን የሆና አልጋው ላይ የተቆለለ ልብስ ትራስትላላችሁ። በቃ የነበሩ ጌጣጌጦች ለረመዳን የተደረጉ ናቸው። ብዙ አሉ ከኋላ ማለት ነው፣ ግን ከሜራው ብቻዬን ስለሆንኩኝ አልተቀረጸኝም። ጦጣ ብቅ ይላል ማለት ነው። አለክላ ያንን የምታዩት ልጀኖች ሰምታችኋል። እና በዚህ መልኩ ቤቴን እያጸዳዳሁኝ ይገኛለው፣ ከረመዳን በኋላ። እናንተስ እንዴት ነበር ጽዳቱ? በነገራችን ላይ ይችን የበጀ ያስኳትን ይዛችሁ እንድትመጡ መክራችኋለሁኝ። እቺ የቢምቢ በጣም የሚያስቸግረው ኢትዮጵያ ውስጥ ያው ሁላችን የምናውቀው ነው፣ እና ይዛችሁ ብትመጡ በጣም ተጠቅማችኋለይ። መስኮች ምናምን ከተከፈተ ቢምቢ አያስቀምጣችሁም። ፎቅ ላይ ነው ያለው ቤቴ ግን ቢሆንም የሚገርመው ነገር ቢንቢ በመስኮት ይገባብኛል ማለት ነው እንደምታዩት እንደዚህ እያደረኩኝ እንትን እያልኩ ነው እና ከውጭ ሀገር ይዛችሁ መምጣት ኢምፖርታንት ያለባችሁ ነገሮች አሉ እቃዎች ማለት ነው እነዚያ እነዚያነሻ አላ አንድ ቀን ቀርጬ እልክላችኋለሁ ወይም እለቅላችኋለሁኝ አልጋዬን በዚህ መልኩ ለአነት ጥፋት ነው። አንሶላ በነገራችን ላይ እንደዚህ በግልባጩ የውስጡን በግልባጩ ማልጠፍ ደስ ይለኛል። በግልባጩ አይነቱ ወደታች አድርጌ ማለት ነው። አንዳንድ ጊዜ እንደዚህ አደርገዋለሁኝ። ከዚህ ጋር እህቴ ስልክ ደወለችብኝ። በነገራችን ላይ የዚህን ሰዓት ማለት ነው። ብዙ ሰዓት ነበረ የቀረጽኩት። ስልኩ ተቀምጦ ረስቼዋለሁኝ። እኔ ስራዬን እየሰራሁኝ ጭርስርስ ስሳደርግ አየዋለሁኝ። ወደ ሁለት ሰዓት የሚሆን ነው የቀረጸው ስልኬ ማለት ነው እና ምሳም እየሰራው ምናምን የነበረው አለ። ግን ቆርጬ ይትቼዋለሁኝ። ምክንያቱም ካሜራው እየቀረጸ ያለው ፊት ለፊቱን ብቻ ስለነበረ እኔ ወደ ኩሽናዋ ዞሬ ስሰራ አላየሁትም ማለት ነው። ያው እንግዲህ ጨራርሼ እቃችንን በመጠብ ላይ ያለውን አስገብቼዋለሁ። በዚህ መልኩ መጋረጃያን የምቀይረዋለሁ ብዬሽ ነበረ። መጋረጃ ቀይርክ እችና አሻንጉሊት ስጦታ ተሰጥቼ ነው ከአረብ ሀገር ማለት ነው። ከዛ መጋረጃን ቀይራለሁ ማለት ነው። የራስቸው ነው። አሁን የወጣሁት ተነስቶ ነበረ። ግን ሁለተኛ እጄ ደግሞ አመጣለው መጋረጃ ይሄ እንደምታዩት ሶስት በአንድ ጊዜ ነው የማደርገው። እንደዚህ ከፍዬ ስለሆነ የማደርገው ሶስቱም በአንድ ነው የማደርገው። ስስ ነው፣ በዛ ላይ በጣም የተሸነሸነ ስለሚሆን ደስ ይለኛል። በርከት ያለ በጣም ስስ የሆነ መጋረጃ በጣም ነው የምወደው። በዚህ መልኩ እየቀየርኩ ትገኛለ። ይሆና ትንሽ እያገዘኝ ይገኛል። እዚህ ጋር ላቀብልሽ እያለ ነው እዚህ ጋር ጓደኞቹ ደግሞ ሰብሰብ እያሉ ነው ማለት ነው፣ እንደምታያቸው እዚህ ጋር ተቃቀልኩ፣ ጨረስኩኝ። ረመዳን መሻአላ ወላሂ፣ በጣም ደስ ይል ነበር። እዚህ ጋር ስለ ራቅኝ በመጥረግ እያስተካከልኩኝ ነው። ጨረስኩኝ፣ በቃ አልጋ ቤቱን ምናምን ጨረስኩኝ፣ እንደዘገቻለሁኝ ማለት ነው። አሁን የቀረኝ ያው ማነሳሳት ነው መነሳሳት ነው የቀረኝ ማለት ነው። መጋረጃው አለ ሌላ ነገር በወደዚህኛው አካባቢ ተቆርጦ የገባው የምሳ መስሪያው ምሳ እየሰራ የነበረውን ትቼ ቀማጠቤን ቀጥ እያለው ማለት ነው። ምክንያቱም በጣም ረጅም ሰዓት በዚህ መልኩ ነበር እየቀረጸ የነበረው ማለት ባዶ ነበረ ማለት ነው። እኔ ያለሁትኝ በዚህ በኩል ነበርኩ በዛ ላይ ሻወር ምናምን አጣጥቤ ረስቼዋለሁኝ ከዛን ሻወሩን ራሱ መብራት ስለሄደብኝ አልቀረስኩትም። እነዚህ እየገቡ እያስቸገሩኝ ነበረ ዘገበባቸው መጋረጃው ንጹህ ነው ያስገባሁት። ማነው የኢድ ለታ ነው ያደረግኩት ንጹህ ነው መጋረጃው። ለኢድ ነው ያደረግኩት የነበረው ስላልፈለግኩት ቀየርኩትኝ ማለት ነው። እንደገና ጠረኩኝ ይህንን እዚህ ጋር በዚህ መልኩ ነበረ የቆየውና እና ቆርጭው ነው ማለት ነው። ወደ እቃ ማጠብ እንዲገባ ያደረገኝ ያነው እላችኋለሁኝ። በዚህ መልኩ ቤቴን አጸዳድቼ ወደ ምሳ መስራት ነው የገባሁትኝ። ይህን እንትን ስል አላየሁትም ነበርና ካሜራውን ብዙ ሰዓት ቆይቷል። ቆርጭው ነው ላችኋለሁኝ። አሁን ወደ እቃ ማጠቤ ነው የገባው ጥንቃቄ ማስተካከል ለረመዳን ያወጣቸው እቃዎች ምናምን ማስገባት እንደዚህ አይነት ነገር ነበረ። እና እንደዚህ አድርገን ቤታችንን እንዴት እንዳንተ ይል ብድርከርከ ቁጭ አደረኳት። እቺ እህቴ የምሰራቸው የእጅ ስራዎች ናቸው እንደምታያቸው ሞሰቡ ላይ ነው ያደረኩት። ሞሰቡ ላይ ያለው እቺ ደሞ የሰርቪስ ናት። በጣም የምታምረው የውሃ ማቅረቤን ውሃና ጁስ ምናምን ማቅረቢያን ወደ ውስጥ አስገባሁኝ። ከዛ እነዚህ ጋር እቃዎችን ማስተካከል ማጸዳዳት እንደዚሁም ደግሞ መሰተር ያለበትን መሰተር ላይ ነበርኩኝ። ቃይን አጣጥባለሁ ማለት ነው። በዚህ መልኩ ሰታትር እችን ጀበና ብዙ ጊዜ ከመሰበር ሄዳ ነች ናት። ያው እንግዲህ እቃዬን አጣጥባለሁ ማለት ነው። ውድ የተከበራችሁ የቻናሌ ቤተሰቦች እባካችሁ ቻናሌ ቀይሩልኝ ማለት ዓመት ሙሉ ተዘግቶ በአሁን ሰዓት ግን ልሰራበት ፈልጌ ማለት ዓመት ሙሉ የተዘጋውም እንግዲህ በእኔ ምክንያት ሳይሆን በኔትወርክ ምክንያት ነው። ኔትወርክ እንደ ልቤ ማግኘት ስላልቻልኩኝ መቅረጽ ምናምን አቁሜ ነበር እና አመት ሙሉ ተዘግቷል። ያም ሲሆን ደግሞ ኖቲፊኬሽን አይደርሳቸውም፣ ሰብስክራይብ ያደረጉ ልጆች ኖቲፊኬሽን አይደርሳቸውም እና ያ በጣም ለእኔ ጉዳት ሆኖብኛል እና አዲስ ሰብስክራይበሮች ያስፈልጉኛል። እንደዚሁም ደግሞ የሚደርሳቸው የድሮ ጓደኞቼ ሸር አድርጉልኝ፣ ጓደኞችን አገናኙኝ እላቸዋለሁ ብዙ እኔ ሰብስክራይበሮቼ ብዙ ተደማምሬ ብዙ ማለት ለፍቼበታለሁ፣ እና እዚህ ለመድረስ እባካችሁን አግዙኝ፣ ቻናሌን ያሳድጉልኝ እላችኋለሁ። ያስፈልገኛል፣ ወላሂ አሁን ላይ ኢትዮጵያ ውስጥ የሆነ የራሳችሁ ስራ እየሰራችሁ ካልሆነ በጣም ከብዷል ማለት ነው። እዚጋ መብራት ሄዶ ጨለምለም እያለ ነው ማለት ነው። እና ውዶች የባካችሁን ሼር አድርጉልኝ፣ ላይክ ሰብስክራይብ አድርጉ። የነበራቸውም ደግሞ ሸር አድርጉና ቻናሌን አሳድጉልኝ። ይቅርታ እና እንደዛ ነው የምላችሁ ማለት ነው። እነዚህ ብረት ድስቶች ገንፎ ምናምን ማድረግ በጣም ቆንጆ ናቸው ቀያዮቹ ማለት ነው። በዚህ አጋጣሚ ስትመጡ ቀያይ ብረት ድስቶችን ይዛችሁ ብትመጡ ትጠቀሙበታላችሁ። በተለይ እኛ ሀገር ገንፎ አይቀሬ ነው። ገንፎ ለገንፎ በጣም ቆንጆ ናቸው ማለት ነው እና በዚህ መልኩ ቤቴን አጸዳድቼ ቀያን ማጣጥቤ ሰታ አተርኩኝ ማለት ነው። አሁንም ደግሜ የምላችሁ ግን ሸራ አድርጉልኝ። ስወዳችሁ ምንም ምናችሁም አይጎልም። ውሸት ውሸት መስራት ታስተምሩኛላችሁ። አስተምሩኝ በጣም ማለቴ ውሸት ነው እየተወደደ ያለው። መስራት ብችል ደስ ይለኛል ግን እስካሁን ድረስ መስራት አልቻልኩም። እስኪ ካሁን በኋላ አስተምሩኝና ያው እንግዲህ ውሸት መለወጥ ከቻለ እንለወጥበት ይሆናል እላቸዋለሁኝ። አስተግፍሩላህ ላዚም። እኔ በነገራችን ላይ ውሸት ላለመስራት እንጂ ብሰራ እስካሁን ድረስ የት በደረስኩኝ ነበረ። ሰዎች ጋር እንደዚህ እንትን ማለት ብፈልግ ብዙ ሰራ ነበር እና ግን ያን አልፈለኩትም። ምናችሁ አለሁኝ ያው። እና ሻውሬ አታጥቤ ሰታተሪዋለሁኝ። ግን መብራት ያው እንግዲህ ጨራርሽ እንደምታኝ እንደምታኝ ለባብሽ ለወጣ ነው ማለት ነው። ለባብሽ ለመውጣት እየተዘጋጀኝ ይህንን ይመስላል ማለት ነው እንደምታዩት ለወጣ ስል ያው እጅጌ ላይ እንደምታዩት የሆነ ዘይት መሰለኝ እና ልብሱን ለምሳ ለብሸው ነበር። እና እንደምታዩት እሱን እያየው ነበረ እንደዚህ